በህወሓት አንጃ መካከል የተለያዩ ጥያቄዎች ጦርነት ተካሂዶ ሰላም ሲመጣ ቀጥሎ የሚመጣው አደጋ ነው። ጄኔራል ታደሰ ወረደ የማን ቡድን ነው? ከት ዛሬ መቀሌና ሌሎች ክልሎች ያሉበት ሁኔታ ማየት ያስፈልጋል። ከፍተኛ የሆነ ዝርፊያ የሚካሄድበት ነው። ሰላም ጥና ይስጥልን። የተወደዳችሁ ተመልካቾቻችን፣ ሀሳብ ዴሊ ከሀሳብ ሚዲያ እነሆ ተጀምሯል። መሐመድ ሙስጠፋ ና ይድነቃቸው ተሾመ ቆይታ የምናደርግ ይሆናል። የዛሬው አብይ ጉዳያችን የትግራይ ክልል ጊዜ አስተዳደር ሌተናል ጄኔራል ታደሰ ወረደ መሾማቸውን ተከትሎ በክልሉ ያለው ሁኔታ ምን ሊመስል ይችላል። ትግራይ በተለይም ደግሞ ጄኔራል ታደሰ ወረደ ከመጡ በኋላ በአስተዳደር ዘመናቸው የሚጠብቃቸው የቤት ስራዎች ምንድናቸው? ፈተናዎች ውስጥ ያንን ነገር እንዴት ሊወጡ ይችላሉ የሚለውን ጉዳይ እናነሳለን። በተጨማሪም የቃል ኪዳን ሰነድ ከፌዴራል መንግስቱ ጋር ተፈራርሟል። ስምንት ነጥቦች ያሉት የቃል ኪዳን ሰነድ ነው። ይህ የቃል ኪዳን ሰነድ ምን ይላል? በውስጡ ምን ምን ጉዳዮችን ይዟል የሚለውን በትንታኔ እንመለከተዋለን። ማሜህ እንኳን እንደናመጣ እንኳን እናጠበከኝ። እንደሚታወቀው ከመጋቢት አንድ ድረስ እስከ መጋቢት ሰላሳ በትግራይ ክልል በርካታ ጉዳዮች ትርምስ የነበረበት ሁኔታ ነበር። በተለይም ደግሞ አንደኛው የህወሓት አንጃ ጌታቸው ረዳን አንስተናል፣ የቢሮ ቁልፍ ቀምተናል፣ ማህተቦችን እንዲሁም በተለያዩ አካባቢዎች የራሳችንን አስተዳደር ሹመናል። የሚሉ መግለጫዎች እየወጡ ነበር። ከዛ በኋላም ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜ አስተዳደር ሁለት ዓመት ጊዜ ተጠናቋል፣ በተለይም የፕሪቶሪያው ስምምነት ያንን ህግ ያዛል እና ከሁለት ዓመት በኋላ የክልሉ ፕሬዚዳንት እንዲቀየሩ ያዛል ማለታቸውን ተከትሎ ህዝቡ ፕሬዚዳንቱን እንዲመርጥ ጥሪ አቅርበው ነበር። ከዛ በኋላ በቅርቡ ጌታቸው ረዳ ጊዜያቸውን እንደተጠናቀቀ ከዛ በኋላ ደግሞ ታደሰ ወረደ እንደተሾሙ ተሰምተዋል። ለትግራይ ክልል ይህ ምን ማለት ነው ከሚለው እንጀምር። በተለይም በዚህ አንድ ወር አንድ ዓመት በነበረው አጠቃላይ ሰጥ አገባ ውስጥ ክልሉ ምን ሊያገኝ ይችላል ከሚለው እንጀምር። አዎ ይርኔ እንዳልከው አንተ ባለፉት አመታቶች ትግራይ ከፍተኛ ቀውስ የተከሰተበት ክልል ነው። ከአንድም ከጦርነቱ ጀምሮ ኦልሬዲ የለውጡ መንግስት ከመጣ በኋላ የትግራይ ክልል አመራርም መንግስትም በነበረበት ሁኔታ ትንሽ ሰጣ ገባ የነበረበት በራሱም ተነስቶ ምርጫ ያካሄደበት ከዚያ በኋላም ደግሞ ወደ ጦርነት የገባንበትን ሁኔታ ታያለ ሰው። ከዚያ ጊዜ ጀምሮ የነበሩት ነገራቶች ትግራይ ክልል ያለመረጋጋቶች፣ ከፍተኛ ያለመረጋጋት፣ የልማት እጥረት፣ የሰላም እጥረትና እንዲሁም ደግሞ የማህበራዊ ጉዳዮች እጥረት የሚታይበት ክልል ሆኖ ነው የሰነበተው። ከጦርነቱ በኋላ ደግሞ የፕሪቶሪያ ስምምነት ያንን ችግርና መከራ የቋጨበት አጋጣሚ ለትግራይ ህዝብም ለፌዴራሉ መንግስትም እድል የፈጠረበት አጋጣሚ ነበር የተፈጠረው። ከዚያ በኋላ በቀጠለው ሁኔታ ደግሞ የትግራይ ክልል ጊዜ አስተዳደር በተሾመበት አጋጣሚ ችግሮች ይፈታሉ ተብሎ ቢገመቱም ቢጠበቁም የተጠበቀውን ያክል ለውጥ ያልመጣበት አጋጣሚ የተፈጠረውና ይህ ደግሞ ከምን መጣ ተብሎ ሲታሰብ ሁለቱ መካከል የነበረው ቡድን የህወሓት በራሱ ለሁለት መከፈሉ፣ አንደኛው ቡድን ሌላ ፍላጎት ነው፣ አንደኛው ቡድን ደግሞ ሌላ ፍላጎት ይዞ ከመጓዝ ይጀምራል። የፕሪቶሪያ ስምምነት ደግሞ ህወሓትን አይመለከተኝም የሚል አይነት ግፊት የመጣበትና ጊዜ አስተዳደሩን እንደ ገለልተኛ ሌላ አካል ከሌላ ቡድን የመጣ ወይ የሌላ አካል ተወካይ አድርጎ እስከማሰብ ደረጃ ድረስ የተኬደበት ነው የትግራይ ክልል ሁኔታ የነበረው ማለት ነው። በዚህ መሃል ደግሞ ህዝቡ በጣም ብዙ ስቃይ፣ ብዙ መከራ፣ ብዙ ችግርም ገጥሞታል። ህዝቡ ብቻም አይደለም ሀገሪቱም ጭምር የትግራይ ችግር የኢትዮጵያ ችግር ነው። ትግራይ ውስጥ ይካሄድ የነበረው የሰላም እጦት፣ የመከራው፣ የልማት እጥረቱ የተለያዩ ነገሮች መፈጠራቸው ኢትዮጵያንም ትንሽ የጎዳት አይነት ሁኔታ ነው ያለው። ሁለቱም ደግሞ የአፍሪካ ቀንድም የችግር ቀጠና ተደርጎ እንዲታሰብ የሆነበት አጋጣሚ። በጦርነቱ ወቅት እንዳየነው ደግሞ የተለያዩ ሀገራቶች እጃቸው ሲያስገቡ የነበሩበት የምዕራባውያኖች፣ የተለያዩ ሀገራቶች አንደኛ አንዱን ቡድን አንደኛ አንዱን ቡድን አግዞ ያልተፈለጉ የማይጠበቁ ነገሮች የሀገርን ልዑላዊነትን ሊያናጉ የሚችሉ ተግባሮች ሲከናወን የነበረበት አጋጣሚ ነበረ። ይህ ሁሉ ሆኖ ባለበት ሁኔታ ሁለት ዓመቱ አለቀ፣ የአቶ ጌታቸው ረዳ የስልጣን ዘመን አለቀና እና ባለፈው ለታ ለትናንት ጄኔራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር ሆኖ ህጋዊ በሆነ መልኩ የፕሪቶሪያ ስምምነት ተከብሮ ህገ መንግስቱ ተከብሮ፣ ሁለትም በፓርላማ ደረጃ የፓርላማ አባላቶቹ ህጉን አጽድቀው ከዚያ በኋላ የሁሉም ዩኒታ አግኝቶ የፌዴራል መንግስትም የአደራዳሪዎችም፣ የህዋትም ዩኒታ አግኝቶ ሌትናንት ጄኔራል ታደሰ ወረደ ወደ ስልጣን የመጡበትን አጋጣሚ እናያለን ማለት ነው። በዚህ ጉዳይ ላይ ጠቅላይ ሚኒስትርን አብይ አህመድ ለወሰዱት ቆራጥ እርምጃ ማመስገን ግድ ይለናል። ምክንያቱም ክልሉ ከነበረበት ቀውስ እንደሚታወሰው በህወሓት አንጃ መካከል የተለያዩ ጥያቄዎች ይነሱ ነበር። ቃል በቃል አልታዝም የማለት ጉዳዮች ነበሩ እና ጠቅላይ ሚኒስትራችን የፕሪቶሪያውን ስምምነት በማስታከክ እንዲሁም ደግሞ መሪዎችን የመምረጥ በተለይም የክልሉን አስተዳደር ፕሬዚዳንት የመምረጥ የእሳቸው ኃላፊነት ቢሆንም፣ ግን ወደ ህዝቡ እንዲወርድ አድርገው ህዝቡ በራሱ መንገድ እንዲመርጥ ያደረጉበት ሁኔታ እሱን ማድነቅ ያስፈልጋል። ሌላኛው ማድነቅ የሚኖርብን ጌታቸው ረዳ ባለፉት አንድ ዓመታት የነበረውን በክልሉ የአስተዳደር ዘመናቸው የነበረውን የስልጣን ጉዞ ምን ይመስል ነበር የሚለውንም መፈተሽ ግድ ይላል። ምክንያቱም ከህወሓት አመራሮች ጋር በተለይም ደግሞ በሴራ ይጠመዱ የህወሓት አመራሮች ጋር ታግለው በተጨማሪም ደግሞ በሙስና እና በመሬት ችብቻባ በማዕድን ቁፋሮ ውስጥ ሕገ ወጥ የማድን ቁፋሮ ውስጥ ከነበሩ የህወሓት አመራሮች ጋር ታግለው ክልሉን ቢያንስ ሰላማዊ አየር እንዲተነፍስ መሳሪያ ድምፅ እንዳይሰማ ያደረጉበት ጥረት የሚደንቅ ነው። መጨረሻ ላይም ከመጋቢት አንድ ቀን ጀምሮ እስከ ሰላሳ ባሉት ጊዜያቶች በተለይም ደግሞ እሰጣ ገባው በጣም ከፍቶ ወደፊት በመጣ ጊዜ የወሰዱትም እርምጃ በጣም የሚደነቅ ነው። ምክንያቱም ክልሉ ያሳለፈው ነገር አለ። ኃይል ቀላቅለህ ብትመጣ የከፋ ጉዳት ሊደርስ የሚችልበት ሁኔታ ነበር እና ጌታቸው ረዳን ማመስገን ያስፈልጋል። ያው ባሳለፍነውም ጊዜ ጠቀስ እያደረግን የነበረ ጉዳይ ነበረ። ጌታቸው ረዳ በቅርቡ ምን ላይ ልናያቸው እንችላለን የሚል ነገር ሲነሳ ነበር። ምናልባትም በፌዴራል መንግስት አስተዳደሩ የሆኑ ቦታዎች ምናልባትም ከዩኒቨርሲቲ ጋር በተያያዘ በጣም አካደሚካሊም የሚታወቁ ታላቅ ሊቅ እንደሆኑ ይታወቃሉ። እና ከዛ አንጻር ይጠበቃሉ። ያው እሳቸውንም ለማመስገን ያህል ነው። እንደው ከባለፈው ጄኔራል ታደሰ ወረደ ሹመት ጋር ተያይዞ ምን ተነሱ በመድረኩ የሚለውን ነገር እንመልከትና የቃል ኪዳን ሰነዱ ምን ይላል የሚለውን እናያለን። ጌታቸው ረዳ ባለፈው ለታ ሲናገር ከነበረው ነገር መካከል አንዱና ዋነኛው ሁለት ዓመት በተሰጠኝ ጊዜ ውስጥ ከሰራናቸው ስራዎች በላይ ያልሰራናቸው ስራዎች ይበዛሉ ነው። ምክንያቱም ክልሉ በራሱ ችግር አለበት፣ የጦርነት ቀጠና ሆኗል። ከዚያ በላይ ደግሞ ህዝቡ በሰላም ወጥቶ መግባት በጣም ቸግሮታል። አይተን ከሆነ ባለፉት ጊዜያቶች በፌስቡክ ደረጃ ስንመለከት የአስገድዶ መድፈር የነበረበት ክልል፣ ዘረፋ የነበረበት ክልል ነው። ይሄ ደግሞ የትኛውም አካባቢ ጦርነት ተካሂዶ ሰላም ሲመጣ ቀጥሎ የሚመጣው አደጋ ነው። ለምን? ገና ህግ ስርዓቱ መሬት እያዘ አልነበረም እና ህግና ስርዓት መሬት ካልያዘ ደግሞ የህግ የበላይነት ከሌለ ደግሞ ማንም ተነስቶ እንደፈለገ የሚፈነጭበትን አጋጣሚ ይፈጥራል። ሶ አቶ ጌታቸው ረዳ ሲያነሱ ከነበሩት ነገሮች መካከል አንዱና ዋነኛው እነዚህ ነገሮች ለህዝባችን የሚገባውን ልማትና ሰላም ልናመጣለት ይገባል በሚቀጥላት ጊዜያቶች ብሎ የተናገሩበት ሁለትም፣ ከሰልፍና ከስብሰባዎች ይልቅ ስራዎችን ማስቀደም አለብን። አሁን ቀጣይ የሚመጣው የጊዜያዊ አስተዳደሩ ከሰልፍ እና ከስብሰባ ይልቅ ወደ ስራዎች ገብቶ ህዝብን ከችግርና አሁን ካለበት ዝቅጠት ኦልሬዲ ትግራይ ክልል በጣም አደጋ ውስጥ ገብቶ ከፍተኛ የረሃብ ችግር ያለበት የውጭ እርዳታ በጣም የሚፈልግ ክልል ልማት የሌለበት ክልል እየሆነ እየመጣ ነው ያለውና እንደምታውቀው ባለፉት አመታቶች ትግራይ ሚኒስት የብዙ ምርቶች ወደ ኢትዮጵያ የሚገባበት ከፍተኛ ወደ ማዕከላዊ ሀገር የሚገባበትና ከፍተኛ የስራ እድል የነበረበት ክልል ነው። ከዚያ በኋላ ግን ብዙ ነገሮች የተዘበራረቁበትን አጋጣሚ ታያለ። ባለፈው ለታ ጌታቸው ረዳ የስልጣን ርክክብ በሚያደርጉበት ጊዜ ሶስቱም የተናገሩት ነገር አላቸው። ጠቅላይ ሚኒስትር ዶክተር አብይ አህመድም የተናገረው ነገር አለ። ጌታቸው ረዳም የተናገረው ነገር አለ። ሌተናንት ጄኔራል ታደሰ ወረደም ጭምር የተናገሩት ነገሮች አላቸው። ኦልሬዲ ሌተናንት ጄኔራል ታደሰ ወረደ ከተናገረው ነገር መካከል አንዱ ይሄ እድል አይደለም። አሁን የተሰጠኝ ኃላፊነት እድል አይደለም፣ ማንም ሰው የሚመኘው አይነት አይደለም ምክንያቱም ክልሉ ካለበት ችግር አንጻር ካለበት መከራ አንጻር ማንም ጤነኛ አእምሮ ያለው ሰው እኔ ብሆን ብሎ የሚመኘው አይነት ቦታ አይደለም። ግን ከእናንተ ጋር ኦልሬዲ ከጠቅላይ ሚኒስትር አብይ አህመድ ከፌዴራል መንግስት ጋር ከነጌታቸው ረዳም ከሚመለከተው አካል ጋርም ተጋግዘን አሁን ካለንበት ችግር ልንወጣም ልንታገልበትን መንገድ እንፈጥራለን የሚል አይነት ነገሮችን እያነሳ የነበረበት ሁኔታን ያለው ሌላው የፕሪቶሪያ ስምምነት መሬት እንዲይዝ አሁን ትልቁ የእኛ ስራ የሚሆነው የፕሪቶሪያ ስምምነት መሬት መያዝ አለበት። ጌታቸው ረዳ ምን ነበረ ሲያነሳ የነበረው የፕሪቶሪያ ስምምነት አንድም መሬት እንዳይያዝ የሆነበት ምክንያት ሌላ በውጭ ኃይል አይደለም፣ ውስጣችን በነበረ ሽኩቻ ነው። ቅድም አንተ እንዳነሳኸው አንደኛው ቡድን የወርቅ አምራች ቡድን ሆኗል፣ የመሬት ወረራ ቡድን ሆኗል። አንደኛው ቡድን ደግሞ ኖ ትግራይ ህዝብ የሚገባውን ነገር እናድርግለት፣ እንስጠው። የትግራይ ህዝብ ታግሏል፣ ለፍቷል፣ ልጁ መስዋዕት አድርጓል። በዛ በመስዋዕትነቱ ደግሞ ያመጣ ነው ለውጥ እስካለ ድረስ ህዝቡ ላይ ሸክም ሆነ መቀጠል የለብንም ያለውን የሚፈልገውን ልክ ሌላ ኢትዮጵያዊ ሌላ ክልል ያለ ኢትዮጵያ የሚያገኘውን እድልና አጋጣሚዎችን እንስጠውና እንፍጠርለት በዚህም እንምራው የሚል ቡድን ነበረ። በሁለቱ መካከል የተፈጠረ ሽኩቻ ደግሞ ሌላ አደጋም ሊፈጥር ወደ ግድያ ደረጃ ሊሄድ የነበረበትን አጋጣሚ የፌዴራል መንግስቱ ግን በጥበብና በታክቲክ ያንን ነገር አደናቅፎት ወደ ሰላም የመጡበትን አጋጣሚ የፈጠረበትን ሁኔታ እታያለህ ማለት ነው። ጠቅላይ ሚኒስትሩ ሲያነሱ የነበሩትን ነገር ስናነሳ ምን ነበር ያሉት ብለን ስናነሳ አንደኛውና ዋነኛ አሁን ያለውን ስልጣን ሽግግር ማድረጋችን ልክ አንድ የአይን ኦፕሬሽን እንደማድረግ ነው። አይን የሌለውን ሰው አይን እንደመግጠም ነው። ሶ ትግራይ ክልል አሁን ያለችውን ሁኔታ ስናይ አሁን የሚሾም ነው የአመራር አካል የሁላችንም ዩኒት አግኝተው የመጣው የአመራር አካል አይን አለው፣ ግን ጨለማ ውስጥ ነው ያለው ያለው ጠቅላይ ሚኒስቴሩ ያ ማለት ብርሃን መፍጠር ያለበት ራሱ ነው። ያ ማለት ትግራይ ክልል ይሆነ አይን ያለው ሰው አለ፣ አይን ያለው አመራር አለ። ግን ጨለማ ውስጥ ነው ያለው ሰው ከዛ ጨለማ ውስጥ ለመውጣት ሁላችንም ብርሃኑን ይዘን ልናግዘው ልንረዳው ይገባናል። መደጋገፍ ይጠበቅብናል የሚል ነገር ሲያነሱ ነበረ። ያ ደግሞ ብርሃን ብለን የምናነሳው ነገር ነው ያሉት ጠቅላይ ሚኒስትሩ ምንድን ነው? አንደኛ የስራ እድል መፍጠር አለብን። ሰላማዊ ቀጠና መፈጠር አለበት። እያንዳንዱ ዛ አካባቢ ያለው በሁለቱ ህወሓቶች መካከል ያለው ሽኩቻ ሙሉ ለሙሉ ተወግዶ የተስማማ የተግባባ ዲሞክራሲያዊ የሆነ የአመራር ሂደቶች መኖር አለባቸው ብሎ ሲያነሱ የነበሩበትን አጋጣሚ ታያለ። በዚህ አጋጣሚ ደግሞ የአፍሪካ ህብረት ሊቀመንበር መሐሙድም ጭምር የተገኙበት፣ የአሜሪካ አምባሳደር የተገኙበት ትላልቅ ዲፕሎማቶችና የፕሪቶሪያ የስምምነት አደራዳሪዎችም ጭምር በዛ ሁኔታ ተገኝቶ የራሳቸውን ሀሳብ እና መልካም ምኞት እስፔሻሊ የአፍሪካ ህብረት መሪው መሐሙድ ዩሱፍ የራሳቸውን መልካም ምኞት ጭምር ለነሱ አሁን ለተሾሙት አካላቶችም በፊት ለነበሩት አካላቶችም የራሳቸው መልካም ምኞት ሲገልጹ የነበረበት አጋጣሚ አለ። ትቀጥልና ደግሞ የአሜሪካ ኤምባሲም መግለጫ ያወጣበትን ሁኔታ ታያለ። ይሄ ማለት የሁሉንም ዩኒታ አግኝተዋል። ሌትናንት ጄኔራል ታደሰ ወረደ በአንድ ቡድን ብቻ ግፊት የመጣ በአንድ ሰው ፍላጎት ብቻ የመጣም አይደለም። ጠቅላይ ሚኒስቴሩም ደግሞ የሁሉንም ዩኒታ እንዲያገኝ ባለፉት አስራ አምስት ቀናቶች አንድ ወር አካባቢ በኢሜይል ሰዎች ጥቆማን እንዲሰጡ የተደረገበትን አጋጣሚ አለ ይሄ ደግሞ ሁሉም መካከል መተማመን መግባባት አብሮ መስራትና ትራንስፓረንስ የሆነ ነገር ግልጽ የሆነ ነገር በመካከላቸው ተፈጥሮ ክልሉን ሰላማዊ ለማድረግ የሚታገሉትን ትግል ለማሳካት የሚደረገውን ሁኔታ ነው የምናይበት ማለት ነው ኦልሬዲ የታደሰ ሹመት ላይ የተለያዩ ነጥቦችን ማንሳት ፈልጋለሁ የመጀመሪያው ነጥብ ታደሰ ወረደ በጊዜያዊ አስተዳደር ውስጥ የሰላምና ጸጥታ ዘርፍ ኃላፊ እንዲሁም ደግሞ የክልሉ ምክትል ርዕሰ መስተዳደር እንደነበሩ የጌታቸው ምክትል እንደነበሩ ይታወሳል፣ የምናውቀው ጉዳይ ነው። ስለዚህ ክልሉን በአጠቃላይ በቅርበት ያውቁታል። ችግሮች እያንዳንዱ እንዳለ ይረዱታል። ስለዚህ በፕሬዚዳንትነት እዚህ ቦታ ሹመት ማግኘታቸው ለክልሉ እጅግ ጠቃሚም ከጠቃሚም በላይ እንደሆነም ለማንም ሰው ግልጽ ይሆናል ያ እንደ አንድ ጥቅም እንወስደዋለን ፣ ሁለተኛ እንደ ስጋት አነሳለሁ። ጄኔራል ታደሰ ወረደ የማን ቡድን ነው? ልብ እንድትል እፈልጋለሁ። ምክንያቱም አቶ ጌታቸው ረዳም አዲስ አበባ ላይ ይመስለኛል መጋቢት አራት ላይ በነበራቸው ቆይታ ይሆን በሌላ ቃለ መጠይቅ ታደሰ ወረደን ሲታሰር ወደ እኔ ሲፈታ ወደሱ የሚል አይነት አባባል ሲያነሱ ነበረም። አንዴ ወደዚያ አንዴ ወደዚህ የማለት ነገር ግልጽ የሆነ አቋም የሌላቸው ሰው እንደሆኑ ሲገልጿቸው ሰምቻለሁ። ያ ስጋት አለኝ። ገብተዋል። በእርግጥ ከፌዴራል መንግስቱ ጋር የተፈራረሟቸውን ስምንት የቃል ኪዳን ሰነዶች ምን ይላሉ ስንመለከት እነዚህ ኃላፊነቶች አሁን እንደተሸከሙ እንረዳለን። ግን አሁንም ውግንናቸው ለማን ነው፣ ተልኳቸው ለማን ነው የሚለውን አቶ ታደሰ ወረደ ይቅርታ፣ ጄኔራል ታደሰ ወረደ ይህን ነገር ማጥራት ይኖርባቸዋል የሚል እምነት አለኝ። ጠቅላይ ሚኒስትር አብይ አህመድም ይህንን የሚያጠናክር ሀሳብ ሰጥተዋል። በተለይም ደግሞ የጌታቸው ምክትል ሆነው ያገለገሉ ሰው መሆናቸው በክልሉ ያለውን ክፍተት ስለሚያውቁ ያንን ክፍተት ደግሞ ሞልቶ ወደፊት እርምጃዎችን ሊወስዱ ይችላሉ የሚል እምነት አለኝ ሲሉም ጠቅላይ ሚኒስትሩ ተናግረዋል። ባሳለፍነው መድረክ ላይ ማለት ነው። በተጨማሪም ደግሞ የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞች ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ ነው ብለዋል ጠቅላይ ሚኒስትሩ ያሉበት። በተለይም ደግሞ የትግራይ ህዝብ የጠማውን ሰላምና ልማት ሲሉ ምንድን ነው እንደምታውቀው በክልሉ አንጻራዊ ሰላም ነበር በተለይም ደግሞ ከፕሪቶሪያ ስምምነት በኋላ ነገር ግን ከህወሓት አንጃ ትርምስ በኋላ በክልሉ የሚታዩ እንዲህ ህገ መንግስታዊ ነገሮችን ያልተከተሉ አካሄዶች በክልሉ ትርምስን እየከተቱ ይገኝ ነበር እና የክልሉ ህዝብ አሁንም ሰላም ጠምቶታል ያንን ነገር ማስተካከል ያስፈልጋል አሁን ሌተናንት ጄኔራል ታደሰ ወረደ ጠቅላይ ሚኒስትሩ ማቅጣጫ ሲያስቀምጡ በነበረበት ሁኔታ የትግራይ ክልል አንድ የተጠማው ትልቅ ጥማት አለበት። እሱም ዲሞክራሲያዊ ምርጫ ማካሄድ ነው። መሰረታዊ በሆነ ሁኔታ አሁን ያለውን ሁኔታ እንፍታ ከተባለ ትግራይ ክልል ላይ ይፈታ ከተባለ ህዝብ የመረጠው አካል ነው ወደ ስልጣን መምጣት ያለበት፣ መሳሪያ ታጠቀ አካል አይደለም መምጣት ያለበት። ይሄ ያለፈበት ሂደት ነው። አሁንም ከዚያ አመለካከትና አስተሳሰብ ያልወጡ አካላቶች አሉ ትግራይ ላይ መሳሪያ ብቻ ነው የሚናገረው መሳሪያ ብቻ ነው የሚፈርደው መሳሪያ ብቻ ነው የሚወስነው የሚል ከሆነ አሁን ያለውን ትውልድ ከእንትኑ ከሲስተም ውስጥ ማውጣት ነው የሚሆነው እና የአሁን ያለው ትውልድ ወዴት ነው የሚመጣው ማለት ነው? ዝም ብሎ እንትን ነው የሚሆነው፣ አምራች አይሆንም፣ ፕሮዳክቲቭ አይሆንም። አሁን ያለውን ትውልድ ወደ ፖለቲካው እንዲሳተፍ ሀገሩ ላይ ኢኮኖሚ ላይ ማህበራዊ ጉዳይ ላይ ቴክኖሎጂ ላይ እንዲሳተፍ ለማድረግ የፔስት የምንላቸው ፖለቲካል ኢኮኖሚካል ሶሻል እንደ ቴክኖሎጂ የምንለው ነገር ላይ እንዲሳተፍ ለማድረግ ግዴታ ህዝብ የመረጠው መንግስት ነው መምጣት ያለበት። ትግራይ ክልል አንዱና ትልቁ የፕሪቶሪያ ስምምነትን ተግባራዊ ከማድረግም በላይ የምርጫ ሂደቱ ወሳኝ ነገር ነው ነው። ይህም በምንድን ነው የምናየው? የትግራይ ህዝብ አንድ የምታውቀው የዲሞክራሲ ጥማት ያለበት ህዝብ ነው። በጣም ከሌላው ህዝብ በላይ ከየትኛውም ህዝብ በላይ በጣም ከፍተኛ የሆነ የዲሞክራሲ ጥማት ያለበት ህዝብ ነው። ሶ ይህንን ደግሞ ህዝብ ልታረካ ምትችለው በምንድን ነው? አንድና ዋነኛው ነገር ምርጫ በማካሄድ ነው። ጠቅላይ ሚኒስትሩ ባለፈው ለታ ሲናገሩ የነበሩት ነገር ምንድን ነው? የትግራይ ህዝብ የሚፈልገው የተጠማው ቅድምም እንዳልኩት ብርሃን ያጣው አይን ያለው መሪ አርገንለታል ወይ? ደግሞ አይን ያለው ሰው መጥቷል ሚንስ የተዋቀረ ህግና ስርዓትን የጠበቀ የፌዴራልም የዓለም አቀፍ ዲፕሎማቶችም እውቅና ያለው ሰው መጥቷል ወይ? ደግሞ ቡድን መጥቷል። ያ ቡድን ግን ብርሃን ሊኖረው የሚችለው አንድና ዋነኛው ዲሞክራሲያዊ ምርጫ ማካሄድ ሲችል ብቻ ነው። ይህንን ካልቻለ ልማት ካላመጣ ዲሞክራሲያዊ ምርጫ ማድረግ ካልቻለ ቀጠናውን ሰላም ማድረግ ካልቻለ ዝም ብሎ ተቀምጦ ነው የሚነሳው ማለት ነው። ጊዜው ያልቆበት ነው የሚነሳው። ጊዜው ደግሞ እንደምታየው በጣም ፈጥኖ ነው የሚሄደው። በዛ ደረጃ ነው መምጣት ያለበት። አንደኛው። ሁለተኛው ቅድም አንተ እንዳነሳኸው ሌትናንት ጄኔራል ታደሰ ወረደ የማ ቡድን ናቸው የሚለው ኦልሬዲ አሁን እኔ አንዳንዴ በራሴ እንትን እላለሁ፣ እውነት ቡድን አላቸው አይነት ነገር ነው በጣም ምክንያቱም፣ ብዙ ጊዜ በሁለት እግር የረገጡ ሰው ነው የሚመስሉት ከዚህ በፊት በነበረው ጌታቸው ረዳ ሲያነሳ የነበረው ማለት ነው። ኦልሬዲ የጌታቸው ረዳ ምክትል ናቸው። በዚህ በኩል ደግሞ የሆነ ቡድን ተጽዕኖ ሲያደርግባቸው ወደ ኋላ ባክ ያደረጋሉ ነው ያለው። ጌታቸው ረዳ ሪዝስት የማድረግ የተቋቁሞ አሸንፎ የማለፍ ነገራቸው በፊት አልነበርም፣ ከአሁን በኋላ ግን መኖር አለበት ነው እሱ ጋር ለመምጣት የቃል ኪዳን ሰነድ ስምምነቱ ምን ይላል የሚለውን እንደው እስኪ አለፍ አለፍ እያለን እንመልከተው ነገሩንም የበለጠ ግልጽ ስለሚያደርግልን የመጀመሪያው የቃል ኪዳን ሰነድ አቶ ጄኔራል ታደሰ ወረደ የፈረሙት የተፈናቀሉ ዜጋዎችን ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር ማድረግ ነው፣ ይላል። በተለይ እነዚህ ጉዳዮች ላይ የፌዴራል መንግስቱ ኃላፊነትም እንዳለ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ከዚህ አስራ አምስት ቀን አካባቢ በህዝብ ተወካዮች ምክር ቤት ተገኝተው ለምክር ቤቱ አባላት ምላሽና ማብራሪያ በሰጡበት ወቅት በተለይም ደግሞ ስለተፈናቀሉ ዜጎች በተመለከተ የፖለቲካ ቁማር አታርጓቸው ተፈናቃዮችን የሚል ነገር አንስተዋል። በተለይ የክልል ሰዎች ህወሓትንም ጨምሮ ተፈናቃዮችን የፖለቲካ ቁማር መጠቀሚያ ያደርጓቸዋል እና ያንን ነገር አታርጉኛ ተፈናቃዮችን ለመመለስ ዝግጁ ነን የሚል ነገር አንስተዋል። የፌዴራል መንግስቱ ዝግጁ ከሆነም ህወሓት አይሚን የትግራይ ክልል ጊዜ አስተዳደር በስርዓትና በአግባብ ባለው መልክ የተፈናቃዮችን ሂደት ማስመለስ ወይም ደግሞ ወደ ቦታቸው መመለስ ይችላል። የፖለቲካዊ ውሳኔዎችም ደግሞ የሚወሰኑ ከሆነ የፌዴራል መንግስቱ በአግባቡ መወጣት ይኖርበታል። ሌላኛው ጉዳይ ወዳንተ መጣለኝ። በፕሪቶሪያው ስምምነት መሰረት ትጥቅ የመፍታት እና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ ነው። እንደምናስታውሰው ጌታቸው ረዳ ከክልሉ አስራ ሶስት ቢሊየን ብር ውስጥ ስምንት ቢሊየን ብሩ ፈሰስ እየተደረገ ያለው ለቲዲኤፍ ሰራዊት ነው የሚል ነገር ተናግረዋል። ይህም አሁንም የክልሉ ሰራዊት ትጥቅ እንዳልፈታ እና ወደ ዲዲአር ወይም ደግሞ መልሶ ማቋቋም ውስጥ እየገባ አይደለም የሚለው ነው ሶ ሀላፊነት ከሚጠብቃቸው ስራዎች ከሚጠብቃቸው መካከል ታደሰ ወረደ ማለት ነው ይሄኛው ሁለተኛውን ነጥብ ይጠቀሳል ሁለት መቶ ሀምሳ ሺህ የሚጠጋ ወታደር አለኝ ነው የሚለው ባለፈው ለታ ቲዲኤፍ ወይ ደግሞ ትግራይ ዲፌንስ ፎርስ ተብሎ የሚጠራውን አካል ሁለት መቶ ሀምሳ ሺህ የሚጠጋ አካል አለ ይሄ ደግሞ ግዴታ ይበላል ምግብ ይመገባል አንተ ያነሳኸው 13 ቢሊዮን ብር ተመድበው የነበረው ስምንት ቢሊዮን ብር አካባቢ ለዚህ ሁሉ ነው የዋለው ይሄ የሆነው ከምንድን ነው ክልሉ ላይ ለአስተማሪዎች ደሞዝ ሳይከፈል ለመንግስት ሰራተኛ ደሞዝ ሳይከፈልልማት ልማት ሳይኖር የጤና ባለሙያዎች ደሞዝ ሳይከፈላቸው የተበጀተው በጀት በሙሉ ይህንን አካል የመቀለብ ነገር ነው የሆነው ይሄ ደግሞ ትልቅ ስቃይ የሚሆነው ለክልሉ አንዱ መከራ የሚሆነው ይሄ ነው ሁለት እኔ እዚህ ጋር ሁለት ስጋቶች ይኖሩኛሉ ይሄንን አካል ቶሎ ብለን ወይ ደግሞ የክልሉ መንግስት አሁን የመጣ የፕሪቶሪያ ስምምነት ያመጣው መንግስት ቶሎ ብሎ ወደ ህዝብ ማይቀላቅለው ከሆነ ይሄ ቡድን ከቁጥጥር ውጭ በሆነበት ሰዓት ዳይሬክትሊ የታጠቀ ኃይል ነው፣ የሰለጠነ ኃይል ነው፣ ወደ ዘረፋ ነው የሚገባው ማለት ነው። ሶ ክልሉ ምንድን ነው የሚያደርገው? ቀጥታ የውጥንቅጡ የወጣ ክልል በየመንደሩ በየመንደሩ በየመንደሩ ይሄ የሆነ ቡድን አለ። በቃ የሆነ ቡድን ቡድን እየተፈጠረ ችግር ይፈጠራል። ይሄ ለመመልከት ዛሬ መቀሌና ሌሎች ክልሎች ያሉበት ሁኔታ ማየት ያስፈልጋል። ከፍተኛ የሆነ ዝርፊያ የሚካሄድበት ነው። ከፍተኛ የሆነ የቅድመ ያነሳ ናቸው። የሴቶች መደፈር ጭምር የሚካሄድበት ክልል ሆኗል። ቀጠና ሆኗል። ይሄ ከየት ነው የመጣው? አንድ የሆነ ቶማስ አንካራ የሚለው ነገር ነበር እና በስትክክል ያልሰለጠነ ሚሊተሪ ወይ ደግሞ የታጠቀ ኃይል ህግን በስትክክል ያልሰለጠነ የታጠቀ ኃይል የወንጀል ተባባሪ ነው የሚሆነው ነው የሚለው ያ ዲስፕሊን ካልሆነ ማለት ሶ ነው። ጦርነቱ አብቅቷል፣ ሰላም እየሆንን ነው። ሰላም በሆነበት ሰዓት ደግሞ ይህንን ቡድን ቶሎ አውጥተህ፣ ሁለት ነገር ነው ያለበት አሁን የፕሪቶሪያው፣ አሁን የመጣው የሌትናንት ጄኔራል ታደሰ ወረደ ቡድን ሁለት ነገር አለበት። አንደኛ ዲዲአሩን እነዚህን ወታደሮች ወይ ደግሞ የታጠቀውን ሀይል ማፍረስ ነው። ሁለተኛ፣ ወዲያውኑ ለእነዚህ አካል የስራ ዕድል መፍጠር ይጠበቅበታል። አፍርሶ ዝም ብሎ ካለው ሰልጥኗል፣ ታጥቋል እንዴት እንደሚደረግ ያውቃል። ወደ ዝርፊያ ሊገባበት የሚችል ለመንግስትም ቻሌንጅ ሊሆን የሚችል አካል ነው የሚሆነው። ይሄ በአፍሪካ ሀገራቶች በከፍተኛ ሁኔታ የምናየው ነው። በእርግጥ አሁን የዲዲአር ስራ ላይ የተሃድሶ ኮሚሽን አለ የተቋቋመ በፌደራል መንግስት ደረጃ ኃላፊነቱን ወስዶ እየሰራ የሚገኝ አካል አለ። በኦሮሚያም በአማራም እንዲሁም በትግራይ ክልል እየሰራ ይገኛል። በዋናነት ምንድን ነው የክልሎች ዩኒታ ነው በጀቶች አሉ። የተቀመጠለት በጀት አለ ለማቋቋሚያ የሚውሉ ስታንዳርዱን የጠበቀ ገንዘብ አለ። በዛ ሂደት ውስጥ ነው የሚሆነው እና ትልቁ ዋናው የክልሎች ፈቃደኝነትና በዛ በወታደራዊ ስልጠና ውስጥ የሚገኙ አመራሮቹ ዋሪቨር ብቻ የሚያደርጉት ቀናነት ነው እንጂ የታድሶ ኮሚሽን ይህንን ለመስራት የተቀመጠ ተቋም ለመሆኑን ለማስገንዘብ ነው። ጊዜውን ተመልከት። አሁን የታደሰው ተቋም ከመጣበት ጊዜ ጀምሮ ምን ያክል አስገባ ብለህ ስትል በጣም ውስን ነው። ማነው ማነቆ የሆነበት? የታደሰው ተቋሙ እኮ በጀት ተመድቦለታል፣ ሰው ሄዷል፣ ተጀምሯል። የአፍሪካ ህብረት አለበት እዛ ውስጥ የኢጋዳ አመራሮች አሉበት፣ የፕሪቶሪያ አደራዳሪዎችም ጭምር አሉበት። ከኢትዮጵያ ያለበት ከፌዴራል ፖሊስም፣ ከፌዴራል መንግስትም፣ ከመከላከያም ጭምር ከህዋትም ጭምር የተዋጣጣ ኮሚቴ ነው። ይሄ ኮሚቴ ግን ውጤቱን አመጣ ወይ ብለህ ስትል ደግሞ ውጤቱን እንዳያመጣ ማነቆ ከሆኑበት አካሎች መካከል አንዱ የህዋት ቡድን ነው። ሶ እንደ ህዋት ባለፉት በነበረው ሁኔታ እንደ ጆከር እንደ ካርድ ይዞ መጠቀሙ ሳይሆን ይህንን ቡድን ወደ ህዝብ፣ ወደ መደበኛ ስራው፣ ወደ ትምህርቱ፣ ወደ ማህበራዊ ህይወቱ እንዲገባ የማድረግ ትልቁ ኃላፊነት ከታድሶ ኮሚሽኑ ባሻገር፣ ትልቁ ኃላፊነት ያለበት አሁን የመጣው መንግስት ሰላማዊ ቀጠና ለማድረግ በቅድሚያ ያነሳናቸውን ስምንቱ ነጥቦች ሲያስቀምጥ አንዱና ዋነኛው ዲዲአሩ ነው የተቀመጠለት። የፈረመው ለትናንት ጄኔራል ታደሰ ወረደ የፈረመው አንዱ ይህንን ስምንቱ ነጥቦች መካከል አንዱ ዲዲአር ነው። ሶ ይህን የማሳካት ደግሞ የሞት ሽረት ጉዳይ ሆኖ ትልቁ ስራ ሆኖ ነው መቀጠል ያለበት ነው። ሁለተኛው እዛ በተነሱት ነገሮች መደበኛ የመንግስት የልማት ስራዎች መሰራት አለባቸው ነው። አንዱ የመደበኛ የመንግስት ስራ የምንለው ትምህርትም ጨምሮ ነው። ኦልሬዲ አብዛኛው ትምህርት ቤቶች ዝግ ናቸው። ተማሪ ወደ ትምህርት ቤት ገብቶ የተማረ የትግራይ ትውልድ መኖር አለበት። ዛሬ ያልተማረ ትውልድ የዛሬ አምስት ስድስት ሰባት ዓመት አስር ዓመት ሀገር የሚረከብ አታገኝም ማለት ነው። የዛሬ አስር ዓመት የተማረ የሰው ኃይል አታገኝም ማለት ነው። ሶ ቶሎ ብለን ትግራይ ክልል ሰስቴን እንዲያደረግ ሰርቫይቭ እንዲያደረግ የማድረጉ ሁኔታ ከመጣ አንዱና ዋነኛው የመንግስት የልማት መሰረተ ተቋማቶች ጤና ጣቢያዎች፣ ትምህርት ቤቶች፣ ሌሎችም ጨምሮ የፋይናንስ የኢኮኖሚካሊም፣ የማህበራዊ ሌሎችም ወደ ስራ የሚገቡበትን መንገድ መፍጠር ይጠበቅበታል ነው የክልሉ ሁኔታ። ሶስተኛው የመደበኛ የሆነ የህግ የበላይነት ማስከበር። አሁን ቅድም ያነሳ ነውን ነጥብ አለ። የህግ የበላይነት ማስከበር ሚንስ የክልሉ ማዕድን የተዘረፈን ያለው ነው በሰንበዲ በሆነ ቡድን እየተዘረፈ ህገወጥ በሆነ መልኩ ከውጭ ሀገር ዜጎችም ተጋብዞበት ከውጭ ሀገር የመጡ ዜጎች ሰፊ ሆኖ ማለት ነው። ለዛውም ጤነኛ ባልሆነ በኬሚካል ጨምሮ የማህበረሰቡን ጤና ሊጎዳ በሚችል ኬሚካልም ጭምር ዝርፊያው እየተካሄደ ነው። የህግ የበላይነት ማስከበር ሚንስ የክልሉን ሀብትና ንብረት መንግስት ሊያስተዳደር የሚገባውን ሪሶርሶች ማስተዳደር ይጠበቅበታል። ያን ደግሞ ለማድረግ የህግ የበላይነት መከበር አለበት። በዛ ሁኔታ ደግሞ ነው መስራት የሚጠበቅበት የሚለውን ነጥቦች የተቀመጡበት ስምንቱ የቃል ኪዳን ሰነድ ላይ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነት የሚያስተናግድ ዲሞክራሲያዊ እንዲፈጠር መስራት፣ የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። አሁን ሀገራዊ ምክክሩ የቀረው ክልል ትግራይ ክልል ብቻ ነው። ስለዚህ የትግራይ ክልል ጊዜ አስተዳደር ይህንን ነገር እንዲያመቻች ኃላፊነት ተሰጥቶታል። ሌላኛው ደግሞ የክልሉ መንግስታዊ የሚዲያና ኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስርና መልካም ግንኙነት የሚያጠናክሩ ህገ መንግስትና ህግን ስርዓትን የሚያስከብሩ መሆናቸውን ማረጋገጥ የሚሉ ስምንት ነጥቦች ተቀምጠዋል። ካለን ሰዓት አንጻር ሁለት ደቂቃ ልስጥ የጌታቸው ረዳ ፈተናዎች ምን እንደነበሩ ይታወሳል። የሌትናንት ጄነራል ታደሰ ወረደ ፈተናዎች ምን ሊሆኑ ይችላሉ? አጠር አድርግ ንገረኝ። አንደኛው ካነሳናቸው ነገሮች መካከል የውጭ ግንኙነት ከፌዴራል መንግስት ሳያቅ የትኛውም ክልል ጋር መገናኘት የለበትም የሚል ነው አንዱ ፈተና። የውጭ ኃይሎች አሁንም ጣልቃ ይገባሉ አይገቡም፣ እሱ ሌላ ፈተና ነው የሚሆነው። ምክንያቱም የተጀመረ ነገር አለ። ሌትናንት ጄነራል ታደሰ ወረደ ወደ ስልጣን ሲመጣ ያ ኔትወርክ ይቆረጣል ወይስ ይቀጥላል ቢለ ጠያቂ ነው አንደኛው ሁለተኛው ፐርሰናል አቢሊቲ በጣም ያስፈልጋል። ክልሉን ለመምራት ሚኒስ ሌትናንት ጄኔራል ታደሰ ወረደ የአቋም ሰው ነው መሆን የሚጠበቅባቸዋል። በሁለት እግሩ መቆም በቃ ቀጥ ብሎ ቆሞ ነው እንጂ ማድረግ ያለበት። አንዴ እዚህ አንዴ እዚህ የሚያደርግ ከሆነ አሁንም ክልሉን ለስቃይ ነው የሚዳርጉት እሳቸው። ምክንያቱም ምንም ነገር ቢበላሽም ቢስተካከልም፣ ያበላሸውም ያስተካከለው መሪው ነው። መሪው ትክክለኛ አካሄድ ማሄድ ከሆነ ክልሉ ወዳልተፈለገ አደጋ ሊገባ የሚችልበት አጋጣሚ ይፈጠራል። ስለዚህ እኔ ከሌሎቹ ነገር በላይ ከምንም ነገር በላይ የአቋም ሰው ሆኖ ክልሉን ለመቀየር ክልሉን ለመለወጥ አቅምና አቋም ካለው እሱን ሊረዳ የሚችል አካል በጣም ብዙ ሰው ነው ማለት። ክልሉ ወደ ሰላም እንዲመጣ የማይፈልግ ማንም አካል የለም። የፌዴራልም በለው የዲፕሎማቶችም በላቸው፣ ሌሎች አካላቶችም ጨምሮ ማለት ነው። ነገር ግን እሳቸው ደግሞ ይህንን ትተው አንዳንድ ጥቅም ፈልገው እሳቸውን የሚሸነግሉ እሳቸው የሚሸመግሉ የሚያሸማቅቁ አካላቶችን እየሰሙ የሚሸማቅቁ ከሆነ መራመድ ማይችሉበት አጋጣሚ ይፈጠራል። አንዳንድ መቆረጥ ያለባቸው ሰንሰለቶች አሉ። እነሱ ተቆርጦ በዋናነት መቆረጥ ካለባቸው ሴሎች መካከል የህወሓት በሴራ ፖለቲካ ውስጥ የኖሩ የህወሓት አመራሮችን ሴል መበጠስ ይኖርበታል። ሌላኛው ደግሞ የቲዴፍ ጄኔራሎች ናቸው። የእነሱን ሰንሰለት በጥሶ ክልሉን ለማስተዳደር ሙከራ ማድረግ አለበት። ከኤርትራ ጋር የሚሰሩ የህወሓት ኃይሎች አሉ። በትግራይ ጊዜ አስተዳደር ውስጥ የሚሳተፉ የነበሩ እንዲሁ አመራሮች አሉ። በአጠቃላይ ክልሉ አሁን የሲቪክ ማህበረሰቡን፣ የፖለቲካ ፓርቲዎችን ህወሓትን ጨምሮ ያሳተፈ ጊዜ አስተዳደር እንደሆነ ይታወቃል። በርካታ መልካም ነገሮች ሊኖሩት እንደሚችሉ ይጠበቃል። በዚሁን አጠናቅም። የተወደዳችሁ ተመልካቾቻችን ሀሳብ ዴሊን በሀሳብ ሚዲያ ስትከታተሉ ቆይታችኋል። ስለተከታተላችሁን ከልብ ነው የምናመሰግነው። መሐመድ ሙስጠፋና እና ይድነቃቸው ተሾመ ቆይታ አድርገናል። መልካም ጊዜ